ሰላም አሌይኩም አረማቱላ በረካቱ፣ አንድ ቤተሰቦች እንዴት ናቸሁ? ደህና ናቸሁ? በድጋሚ ኢድ ሙባረክ። እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እንግዲህ ዛሬ ሁለተኛው ቀን ነው፣ ኢድ ማለት ነው። እንደምታዩት እንግዲህ ዘመድ ጋር መተን ነው፣ ዚያራ መተን ነው። ትናንት ስላልተመቸን የትናንት ቪዲዮ አለቀኩላችሁም፣ ቢዚ ስለነበርኩኝ ሥራ በዝቶብኝ ነበረ ምናምን። ያው እስኪ አንዳንድ ነገር ቀጨብ ቀጨብ አድርጌ አሳያችኋለሁ። እና እንዴት ናችሁ? እናንተ ጋር ኢድ እንዴት አለፈ? ነገር አልሐምዱሊላህ። ሰላም ኩምባረክ በድጋሚ። እንዴት ነው ሁለተኛው ቀን ኢድ ነው እንግዲህ ነው። ይሄኛው ተጋብዘን ሰው ቤት ነው ያለ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ያለ ነው አልሐምዱሊላህ። እንግዲህ በረንዳ ላይ አየር እየተቀበለ ነው። የትናንትና ቪዲዮም አነቀፍኩላችሁ፣ ያው ትንሽ ቢዚ ነበርኩኝ። አንዳንድ አንድ ቀን ጨብ ቀን ጨብ አድርጌ ቀረጽኩላችሁ ነገር አለ፣ እስኪ እመለቅላችኋለሁ። እና እንዴት ናችሁ? አየሩ ደስ ይላል፣ ሐቂቃ ማለት ነው። እንግዲህ እስኪ ነገራችን አየር ይናፈቃችሁ ላሳያችሁ አያምረም ነፋሱ ምናምን፣ ደስ ይውለበለው። ሰማዩን እንዴት እያየን እንዲህ አየር እየተቀበልን ነው። እና እንደዚህ ነው እላችኋለሁ። የኢድሏችንን እንግዲህ ትላንትና አስጎበኛቸዋለሁ ማለት ነው። ያው ብዙ መቅረጽ አልቻልኩም፣ ያው ብዙ እንግዳ ስለነበረን ቅርም ስለሚላቸው ማለት ነው። እንግዲህ ተጋብዛችኋል። እንዴት አደራችሁ? ቁርስ እየሰራ ነው እንግዲህ ከገንፎ ጀምሯል ማለት ነው ችን ያው አላህ ዛሬ ረፍዷል ማለት ነው ጊዜው ራሱ ሩጫው ከወጥ ነው የምንጀምረው እንደዚህ ሽንኩርት ተከታታይ ጥጃለሁ። በመሀል በመሀል ቀርጽላችሁ በርበሬን ጀምራለሁ። በጣም ራፍራ ነገራችን ላይ ሁሉም በአንድ ነው የሆነው። ያው ትናንት ነበር ማብሰል የነበረብኝ። በዚህ እንጀራ በዚህ እንደምታዩት ወጥ በዚህ ደግሞ ሁለት ያው ኢድ ስለሆነ በቃ ሁሉንም በደስታ የተሯሯጥኩ ነው ማለት ነው። ያው እንግዳም ስላለኝ እች የምታምር ስጋ ደግሞ ማሻላ ለጥብስ ናት ማለት ነው። እንደምታዩት የዛሬው ፍየል ደስ የሚል ነው። ማሻላ እንደዚህ ጥብሳችንን ጠብስ እያደረግ፣ ቀይ ወጣችንን በጎን አሸት እያደረግ ሁሉንም ለማድረስ እንሞክራለን። እንግዲህ ያው የኢድ ቀኑ ውሎ በጣም የተዋከበ ነው። እንደምታዩት እኛ ደግሞ ከረፈደ ነበረ ስጋ ያደረሱልን በጧት አላዘጋጁልንም ማለት ነው። እና በጣም ወከባ ነበረ። ብቻ አልሐምዱሊላ እንግዲህ ሰው ላይ ጤና ካለው ሁሉም ይሰራቃላሉ። ልብሳችን እንደዚህ ጠረስ ጠረስ ጠረስ እናደርጋለን ማለት ነው። በጣም ረፍዷል። በነገራችን ላይ ሰባት ሰዓት ሊሆን ደርሰናል ደርሰናል። ምንም አልቀረልንም። እንግዲህ ግማሹን በክሰል ግማሹን በምድጃ ግማሹን በጎን ደግሞ ጎልተን፣ በቃ ሶስት ቦታ ነው ማለት ነው እየሰራሁ ያለሁት ግን አልሐምዱሊላ ደረሰ።

ደክመንም አልቀረን እንግዲህ እንደዚህ በምታዩት መልኩ እንጀራውም ተጋግሮ ዳቦውም ሁሉም ነገር እንጀራውም ተቆራርጦ እያዘጋጀ ነው ማለት ነው። እች የምታምር ዳቦ ቆሎ ደግሞ ስቆርጥ ቪዲዮ አስገብቼ ነበረ፣ ግን ቀርጬ ነበር አልገባላችሁም። የዋዜማው ቀረጻ ላይ ማለት ነው። እና ዳቦ ቆሎይንም ሳህን ሳህን ላይ ያደረግኩኝ፣ ከዛ ደግሞ ማቀራረብ ጀመርን ማለት ነው። ያው እንደምታዩት ብዙ ሰው ስላለ መቅረጽ አልቻልኩም በደንብ ሶፍራውን ራሱ ማለት ነው እንግዲህ እና በዚህ መልኩ ሰብሰብ ብለን ደስ በሚል መልኩ ሄደን እንግዲህ አሳልፈናል ማለት ነው። ከዚህ በኋላ ደግሞ ምግባችን እንደዚህ ካበላን በኋላ በጣም ቆንጆ ቡናችንን ጠጥተን ከዛው ትንሽ ካመሻሸን በኋላ እንግዶቻችን ከሄዱ በኋላ ደግሞ ወደ ትንሽ መዝናኛ ቦታ ሄደን ፎቶ ምናምን እንነሳ በሚለው ሄደን ፎቶችንን ተነሳስተን መተናል ማለት ነው። እሱንም ትንሽ አሳያችኋለሁ። ቀንጨብ ቀንጨባ አድርጌ እሱንም አሳያችኋለሁ። በዚህ መልኩ ምሳችን ተበልቷል። ያው የኛ ገር ሰው ይሳቀቃል፣ ካሜራ ይወድም። ቡናችንም በዚህ መልኩ ተጠጥቷል። ከተጠጣ በኋላ ነው ምክንያቱም ያው እንግዲ አጋብዛችሁ ቪዲዮ ብትቀርጹ ትንሽ አስቸጋሪ ነው፣ የኛ ገር ሰው አረዳዱ ማለት ነው። እንግዲህ ገርባዬ በአቅመዋ እንደ ትንሽ የመዝናኛ ቦታ አለቻት። ወደፊት እንሻላ በደንብ በደንብ ይሰፋል። ከበላን ከጠጣን በስርአት ካሳለፍን ከቤተሰቦቻችን በኋላ ፎቶ ወጣ ብለን ነበር እና እንደምታዩት የምታምር ቦታ ነበረች፣ ግን አሁን ላይ ወላህ ድርቁ በጣም ከፍቷል። ከስሟል ሁሉ ነገር ማለት ነው። እና እንሻአላህ እንግዲህ አላህ ሰላም ያውርድልን፣ አላህ ይታረቀን፣ ሀገራችንም አላህ ከፍ ከፍ ያድርግልን፣ ሰላሙን ያምጣለን። ወላህ ሀቂቃ እና በዚህ መልኩ እየተዝናና ነበረ ማለት ነው ለትንሽ ሰዓታት። እንደዚህ ፈታ ብለን ሄዱን ኢድ አስመሰለን በስራ ይይዛልን ይደከመውን መንፈሳችንን አድሰን ወደ ቤታችን ተመልሰናል ማለት ነው። እና ይህን ይመስላል እንግዲህ። እናንተንም አላህ በሰላም ወደ ሀገራችሁ አምጥተው ለዚህ ቀን ያብቃችሁ። እኛንም አላህ በሀገራችን ላይ ያረጋጋን፣ ሰላምን ያምጣልን። ሀቂቃ ከብዷል ጊዜውና። እስኪዶ አድርጉ ለሁሉም ነገር እና ይሄን ይመስላል እንግዲህ ብዙም ቀርጸው ነገር ነበር ያው መቅረጽ አልቻልኩም፣ እንግዲህ ማለት ነው የድሯችንም ወከባ ስለነበረ ብዙ ካሜራ አልገባልኝም ሙሉ ለሙሉ አላስገባሁላችሁም። እንሻላ እንግዲህ የምትፈልጉት ነገር ካለ መጠየቅ የምትፈልጉት ማዘዝ የምትፈልጉት ነገር ካለ ኮመንት ላይ ያስቀምጡልኝ። ቁጥር ያለላችሁ ትእዛዝ እያሰራሁ ብዙ ልጆች የቀራረጥኳትም ብሄዱ አለች እሱን መለቀላችኋለሁ። እንሻላ ሀቂቃ ይዞኛል ለምን እንደሆነ አላቅም ማለት ነው እና እንሻላ እመጣለሁ። በአዳዲስ ቪዲዮች ለብዙ ሰዎች ሰርፕራይዝ አደርሳለሁ፣ ወስዳለሁ። ግን በቃ ለመቅረጽ ሰዓቴ በጣም ይጠበባልና ወደ እናንተ